በጣም ያሳዝናል እንግዲህ አላዛር ትንሱን በውርርድ ሊሸጣት እንደተዘጋጀ እያሰበች ትገኛለች። ትንሱም ደግሞ ይህ ነገር በጣም አበሳጭቷ ታሳምሟታል ማለት ነው። አላዛርና ትንሱ እንግዲህ ያው ፍቅራቸውን አጣጥሞ ሳይጨርሱ በስርአት ጥሩ ጊዜያትን ሳያሳልፉ እንግዲህ ከባድ ዱብዳ መጧል ማለት ነው። እውነት ለመናገር አላዛር እያደረገው ያለው ነገር በቃ ማስመሰል፣ ውሸት አላደለም። ደስ የማይል ነገር ነው። አንዳንዴ ከድርጊቶቹ በላይ ደግሞ የሚናገራቸው ቃላቶች ያሳምማሉ። በቃ መሆን የለበትም እንደዚህ። ማለት እኛ አምነን ነበረ። አሁን በአላዛር ልፈርድ ነው የመጣሁትኝ። ተናግር ያለው ሁለት ምርጫ አለ ብያለሁ እና ከሁለቱ ምርጫ መወሰን ያለብህ አንዱ ነው። አንዱ ጋ ነው መሆን ያለብህ፣ አንዱ ጋ ነው ማድረግ ያለብህ ና ትንሱም እንግዲህ ምርጫ ሰጠዋለች። መሄድ ትችላለህ ብለዋለች እና አላዛርም ተመልካችም ለሚሰጠው ምላሽ ለሚያስቀምጠው ኮሜንትም ምላሽ ሰጧል ና የሚገርመው አክስቴናት ምናምን ሲል ነበር፣ ግን ያቺን ሴትዮም በደንብ እንደማያቃት ነው እየተናገረ የሚገኘው። ና ያም አለ ይሄም አለ። እውነት ለመናገር ነው ያላዛራውን ቸግሮት አጦ የተሻለ ነገር ፈልጎ ነው ወደ ውጭ ሀገር የሚሄደው የሚለውን ነገር አላምንበትም፣ አልቀበለውም። ምክንያቱም ኢትዮጵያ ውስጥ አለ የተባለ ሀብታም ሰው አሁን ላይ ሀብታሞች እንኳን ራሱ ማለት ነው ገቢ ቀንሶባቸው መድረሻ መግቢያ አጠው እንኳን ማለት ነው ብዙ የጎደላቸው ነገር አለ። ዩትበሮች እንደ ዩትበሮች ግን ህይወት ተስተካክሎላቸው ህይወት ሞልቶላቸው ያማራቸውን በልተው ያማራቸውን ለብሰው ያማራቸውን ረግጠው የሚኖሩ ሰዎች የሉም ኢትዮጵያ ውስጥ ማለት ነው በአሁኑ ሰዓት ና ደስ ይለኛል ለውጣቸው፣ አልዋሻችሁም። በጣም በጣም ለምን ከዚህ በፊት ዱርዬ ነው ዱሪዬ ይበዛል። የእናታቸውን ቦርሳ እየበረበሩ ይዘው መሄድ፣ እናታቸውን ማስለቀስ፣ የአባታቸው ኪስ ውስጥ ገብተው ያስቀመጠውን ለታክሲ ወይ ለሆነ ነገር ወይ ለበርበሬ ወይ ለሆነ ነገር ያስቀመጠውን ይዘው ላጤላሉ አባት እህ ብሎ ሲረግም፣ ይሄ ነበረ የኢትዮጵያ ኑሮ። አሁን ላይ ግን ዩቲዩብ የሚባለው ነገር በቃ መክፈት፣ ሰው ነው የሚያስፈልጋችሁ፣ ስልክ ነው የሚያስፈልጋችሁ። ከዛ ውጭ ትሰራላችሁ፣ ገንዘብ ታገኛላችሁ። ኢትዮ ዳኒ በደንብ ስለ ገቢው ተናግሯል። ገብታችሁ ማየት ትችላላችሁ። በደንብ ነው የሚያገኙት ገንዘብ ማለት ነው ና ገንዘብ በማግኘታቸው በጣም ደስ ብሎኛል። ከእናት አባት እርግማን ከእናት አባት አለለም የሆነ ብቻ እናት አባት ያዝን ነበር ከዚህ በፊት እንደምታስታውሱ። ና ለውጣቸው ደስ ይለኛል፣ በጣም አደንቃቸዋለሁ ምናምን ነገር። በራሳቸው ጥረው ተጣጥረው ሶሻል ሚዲያውን ዋሽተውንም ዋሽተውም እውነትም ተናግረው ተጣልተውም፣ ተታርቀውም፣ ተፋጭተውም፣ ተባጥሰውም ምናምን ያው ይሰራሉ። ስለዚህ ይሄ ጥሩ ነው፣ ስራ ነው ይስሩ ግን አላዛር እንዲህ እየኖረ የሚፈልገውን ነገር እያደረገ እያየ ምን ጎሎት ነው ታዲያ የተሻለ ኑሮ ሁሉ የተሻለ ህይወት ጭራሽ ደግሞ ትንሱ የትም መሄድም አትፈልገዋለች ይዞ ለመሄድ ምናምን ነገር ሀሳብ እቅድ ሁለት አመት ሶስት አመት ነው የሚፈጀው አለ እና ትንሱ ባጭሩ ለምን እንደዚህ እንደሆነች አላቅም ይላል አላዛር ማለት ነው በጣም ያሳመመኝ ያናደደኝ ያበሳጨኝ ነገር ምንድ ነው እኔ ትንሱ በቃ ለምን እንደዚህ እንደሆነች ለምን እንደምታለቅስ ለምን እንደምትከፋ አላቅም ይላል አስቡት እንግዲህ በእሱ ምክንያት እሱን ማጣት አስፈርቷታል አንድ ቀን እንኳን አንድ ሰዓት እንኳን ከእሱ ተለይታ መኖር ከብዷት እንዲህ እያለቀሰች እያነባቸው አትሂድ ብላ እየለመነችው እያየቸው እያያት ምንዳለ እኔ ለምን እንደዚህ እንደሆነች አላቅም አለ በጣም ያሳዝናል ያሳፍራል እና ተመልካችም እንግዲህ አትሂድ የሚለው ሰው ብዙ ነው አይሳካለትም የሚል ሰዎች አሉ በእርግጥ እኔ የሚፈልገው ነገር ከሆነ ይሳካለት እላለሁ ግን ትንሱን ጥሎ ሄዶ የተሳካ ኑሮ ይኖራል ጥሩ ነገር ያጋጥሟል ብዬ አላምንም ምንም በቃ ከፍቅር የበለጠ ምንም ነገር የለም። ለፍቅር ሲባል እኮ ብዙ ዋጋ ይከፈላል አይደል እንዴ? ይሄ ደግሞ ምንም ነገር ሳይጎለው ካለው ላይ ሊያትረፈርፍ ነው እንጂ የሚሄደው፣ አትረፈርፋለሁ ብሎ ነው የሚሄደው። ግን ደግሞ እሱ ተረፍርፎ ሊመጣም ይችላል። የሰው ሀገር የሰው ነው። የምሬ ነው ምላችሁ። እዚህ ሀገር አሁን፣ አሜሪካ። እዚህ ሀገር አሁን በቃ ማንም ሰው ሊሰራው የማይችለውን ስራ ወይ ወይ ምናምን ብለን የምናናንቀውን ስራ እዚህ ሀገር ድፍት ብሎ ይሰራልና፣ ያም የተሳካለት ያለፈለት፣ ወይም ደግሞ እድለኛ የሆነ ሰው ነው ስኬት ላይ የሚደርሰው እንጂ ከዛ ውጪ ሁሉም ሰው ይሳካለታል ማለት አይደለም። ከሀገሩ የወጣ ከሀገሩ እስኪመለስ በጣም ብዙ መከራ ነው የሚያሳልፈው። ና አላዛር እንደቀበጠ ወይም ደግሞ ደልቶኝ አደለም የሚሄደው፣ ለተሻለ ኑሮ ነው እያለ ነው የሚገኘው። እሱን እንግዲህ አንተ ምርጫ ነው። ትንሱም ሁለት አይነት ሀሳብ አቅርባላለች። ወይ እኔ መርጠ እዚህ መቆየት ወይ ደግሞ መሄድ ትችላለህ ብላ በአራት ነጥብ ዘግታለች። ግን አሁን ደግሞ በጣም ደግሞ የዛሬው ደግሞ የሚያስጠላው ነገር ምንድን ነው? ስርዓት ያጣ ነገር ነው ያደረገው። ለምን ትንሱ እንዲህ እየከፋት እንዲህ በቃ እሱን ማጣት ከእሱ መለየት በጣም እያስፈራት ደግሞ እርግጠኛውና ተናግራለች። በቃ እኔ እናንተ መሀል ውስጥ እርቀት ካለ በቃ በጭራሽ የማንቀጥለው ነገር ነው። ምንም በቃ ምንፈታው ችግር በቃ ይኖር አይችልም። በቃ ሁሉም ከባባድ ነው የሚሆንብን ነው እያለች የምትገኘው። ግን አላዛር ይሄ ነገር ምንም አልመሰለውም። በቃ ይሄዳል፣ ሁለት አመት ሶስት አመት ይቆያ ሎርማ አለው ለሱ ከዛ ትንሱ ውስድ ያለው ነው እያለ የሚገኘው ይኔ ይህን ሁሉ አመት ሲለያዩ እዚህ ፍቅር የለመደ ሰው ወይ ደግሞ የሆነ ነገር የለመደ ሰው ወይ እዛም ሌላ ሚስት ሊፈልግ ሊያገኝም ይችላል። መተዋወቂያው ከባድ ነው እና የትንሱ ህይወት አበቃለት ማለት ነው። እና በጣም ነው ያቀለለው ትንሱ ግን ካሁኑ ጀምራ በቃ በአንድ እርምጃ ከተራመደ ሁለታቸውም አብረው እንደማይሆኑ ይሄ ግንኙነት በቃ እንደሚቋረጥ ነው እየነገረች የምትገኘው። ከሱ መለየት አትፈልግም፣ ታፈቅረዋለች፣ ትወደዋለች። ግን ደግሞ እሱ ደግሞ መሄድን መርጧል። ስለዚህ መሄድን የመረጥከው ሌድ ያሰበልብ አትሄድ ማለት ትርፎ ማስረፍ ፈድረው ብላለች። በጣም በትክክል እግዚአብሔርን ነው የምላቸው። አንድ ሰው እንዲህ ጓጉቶ መሄድ እየፈለገ ሙሉ በሙሉ የነገውን አርቆ የማያስብ ከሆነ አጠገቡ ስላለው ነገር ትኩረት የማይሰጥ ከሆነ በቃ ራሱ የሚወስን ከሆነ በሚሄድበት ነገር ደጋግሞ አስቦበት በቃ ደስተኛ የሚያደርገው ከሆነ ሄድ ብላችሁ መሸኘት ነው። አትሄድ አትሄድ ባላችሁት በተለማመጣችሁት ቁጥር ከሱ በላይ ሰው እንደሌለ እንዲሁም ደግሞ ወይም ደግሞ ቢያንስ አሁን ትንሱ አትሄድ ብትለው ሁለት ሳምንት ነው ልታስረፍ ደው የምትችለው ወይ ደግሞ ልታስቀረው የምትችለው ከዛ በኋላ ሊሄድ ይችላል። በእርግጥ እኔ እንደማይሳካለት ነው የማስበው። ለምንድነው ፕሮሰሱን፣ አንደኛ ለብዙ ዓመት የቆየ ነው። በዚህ ሁለት ሳምንት ይሄዳለሁ ብሏል ሜዳ አይመስለኝም፣ ሚሳካ አይመስለኝም። እንዲ ቀላል አይደለም የውጭ ፕሮሰስ፣ የእውነቴ ነው። እንዲ ቀላል አላዛር እንደተናገረው ቀላል ቢሆን ኖሮ በአክስት ባጎት በአያት ምናምን ቢሆን ኖሮ ማለት ነው እስካሁን የኢትዮጵያ ሕዝብ ብሎ ተጠራርጎ ይሄዶ ነበር። የእውነት ነው ምላቸው፣ ኢትዮጵያ ውስጥ አሁን ላይ መኖር በ መኖር የሚፈልግ የለም። በባህር በምንም በምንም ብሎ በቃ ብን ብሎ ከዚህ ሀገር መጥፋት ነው የሚፈልገው፣ በቃ ሌላ ሀገር መውጣት ነው የሚፈልገው ና። እንዲህ ሁሉም ወጡ ያልቅ ነበረና ሚሳካለት አይመስለኝም። ግን አስፈላጊ ነው በቃ ለእኔ ህይወት ጠቃሚ ነው ምናምን ብሎ ያንን አስቀድሞ የሚሄድ ከሆነ ይቅ ነው ይቅ ነው። ሌላ ነገር ምንም አለለም። ግን ትንሱን ያጣል። የሚያጣው ደግሞ በራሱ ምርጫ ነው። መምረጥ ያለበትን ነገር ይምረጥ። ግን የዛሬው ደግሞ በጣም የሚያሳፍረው፣ በእርግጥ እኔ እስከዛሬ እግዚአብሔርም ፕራንክ እያረጋትም መስሎ ነበረ እሷ ሊያቃት ለማወቅ ወይም ደግሞ እሷ ግን ምንም መፈታተን አይጠበቅባችሁም እግዚአብሔርን አላዛርም፣ የምር ፕራንክ አድርጎት ከሆነ ይሄ ነገር ፕራንክም እያደረጋት ከሆነ በጣም የወረደ ነገር ነው፣ ከሱ የማይጠበቅ ነገር ነው። ምክንያቱም አንድ ሰው ፍቅረኛ የሁኝ ብሎ ሲጠይቅ ያችን ሴት ተማምኖባት ነው። እምነት ከሌለው ወይ ደግሞ ስለ ሳ ማንነት ማያውቅ ከሆነ ምናምን ለምን የፍቅር ጥያቄ ያቀርብላታል? አብረው የፍቅር ጥያቄ አቅርቦላት ውድሻለሁ፣ አፈቅርሻለሁ ብሎ ቃል ገብቶላት በፈጣሪው ዘንድ በእናቱ ዘንድ በተመልካች ዘንድ አፍቅርሻ አለሁ ብሎ ጥያቄ አቅርቦላት ተቀብለው አብሮ እየቀጠሉ ነው አይደል? ጥሩ ጊዜያትን እያሳለፉ ነው። ዛሬ ላይ ፈተና ምናምን የሚባለው ነገር በምንም ተአምር። በቃ አላዛር እንደዚህ እያደረገም ከሆነ ያሳዝናል፣ ያሳፍራል። የእውነቱም ሊሄድ ከሆነ ይሄ ራሱ ሕይወት ነው፣ የራሱ ምርጫ ነው። ትንሱም በቃ መሄድ ትችላለ ብለዋለች። ግን ፕራንክም ከሆነ በጣም ይዘጋል። በቃ መተማመን፣ መጀመሪያ ካልተማመንክ ለምን አብራት ትሆናል? ለ የሚሰማትን ነገር ለማረጋገጥ ነው ምናምን ልትል ትችላለ፣ ፕራንክ ነው ለበኋላ ላይ ግን ደግሞ አይሆንም አይባልም። ከዚህ በላይ እንዴት ታረጋግጥ? እውነት እኛ እንኳን ለአንተ ትንሱን በቃ ልክ እንደ ቤተሰብ ሆነ ነው የሰጠንህ አይደለ? ተማምነን ባት ነው በቃ እስከ መጨረሻው የአንተ የህይወት አጋር ትሆናለች፣ በቃ በደንብ ትገጣጠማላችሁ፣ በደንብ ትመሳሰላላችሁ፣ በደንብ ትግባባላችሁ ብለን ነው አይደል እና አንተ ሳታ ምንባት አይደለም ከዚች ልጅ ጋር ይሆን ኮ እና በኋላ ላይ ኮተት ፈተት ምናምን መምጣቱ ጥሩ አይደለም ብዬ ነው የማስበው። በጣም በጣም ደሞ ያናደደኝ ነገር ዛሬ ላይ ልክ እኔ ወደ ውጭ ሀገር ሊሄድ ስለሆነ ፕሮሰሱ ተሳክቶልኝ ስለሆነ በጣም ደስ ብሎኛል። ስለዚህ እናንተ መርቃችሁ ሸኝ ብሎ አንድ ጓደኛ ይዞ መጣ። ምንድን ያደረገው ትንሱ በቃ አንቺ እንዳይደብርሽ ሰው የለኝም ጓደኛ የለኝም አዲስ አበባን በደንብ አላቅም ምናምን ስትል ሌላ ሰው፣ ሌላ ታሪክ፣ ሌላ ርዕስ፣ ሌላ መከራ፣ ሌላ ፈተና ውስጥ ሊከታት ሌላ ሰው ይዞ መጣ። ከዛስ አብራቱን አብሮሽ ይሁንና፣ ከሱ ጋር ቪዲዮ ስሪ፣ ከሱ ጋር ውሎሽ እናሳልፍ ምናምን አረብናት። የኢትዮጵያ ሕዝብ አለንላት፣ ከወኗ በራሷ መስራት ትችላለች፣ አለንላት፣ እናበረታታለን፣ ትንሱ ዬ እንላታለን። ከሌላ ከተለያየ ሰው ጋር መስራት ቪዲዮ ትችላለች። ግን አንተ የፈለገችው እኮ የምሬ ነው። በጣም የሚያሳፍር ነገር ነው። ይሄ ልጅ ምን ሊያደርግላት ነው? ፍቅረኛ ያልሆናት ነው ወይስ? አንተ ፍቅር ውስጥ ያለውን በሱ ኧረ በስመ አብ የማይ እንደው የማይደረግ የማይባል ነገር እኮ ነው። እንዲያው የሴት ጓደኛም እንኳን ባመጣ ወንድ ይዘህ መጣህ፣ ሳብረሽ ሆኝ ምናምን ነገር ሸጥሀይ ነው ወይ አለችሁ፣ ከእሱ ጋር ነው ወይ ተወራረድክብኝ አለችው። እግዚአብሔርን ትክክለኛ መልስን የመለሰችለን ትንሱ መናገር ያለባትን ነገር ተናግራለች። በጣም ቁጥብ ልጅ ናት ከሚባለው በላይ፣ ከአሞ ፊት ራሱ ማለት ነው መጥፎ ነገር ላለመናገር ፈልጋ ምንም ሲመጣ ራሱ ልጁ ምንም እንዳልተፈጠረ መጀመሪያ ኮስታለቅስ ነበር፣ ሲጨቃጨቁ ነበር ምናምን ነገር፣ ምንም እንዳልተፈጠረ ስቃ ነው የተቀበለችው። አያችሁ ሰው አክባሪነቷል። ከዛ ስ ከሱ ጋር ሁኝ ምናምን ሲጀመር አንተ ጥላት ከሄድ ሄድ በቃ ምንም ለሷ መጠበቅ ማሰብ አይጠበቅብም። ከሄድ ከሄድ በቃ ከማንም ጋር ትሆን አለን ላት እኛ የኢትዮጵያ ሕዝብ ከጎኑ አለ ምንም አትሆንም። ካዘንክላት እንዲ የምትጨነቅላት ከሆነ እንድታለቅስ አልፈልግ ምትል ከሆነ ከገንዘብ በቃ ህይወቴ ይሄ ፍቅሬ ትንሱ ትበልጥብኛለች ካልከ አርፈ መቀመጥ ነው። ወደ ውጭ ምናምን የሚለውን ነገር ሙሉ በሙሉ ሰርዘ መቀመጥ ነው። ይህንን ነው ልል ምችልች። ሌላ ታሪክ ይዘ ሌላ ወንድ መጥ ይዘ መጠ ከጎኗ ሆናት ምናምን ነገር አትፈልግም፣ በቃ አንተ ካሰብክላት አብራት አትሆንም። እንደ ይሄማ ንቀት ነው፣ ስርአት ማጣት ነው። የራሱ ከአንተ የማይጠበቅ ነገር፣ በጣም የወረደ ስራ። በእውነት አላዛር፣ በጣም ነው ያሳፈርከኝ ዛሬ። በጣም ተናድጄ ባለው፣ በጣም ነው ያዘንኩብህ። እንዴ እቺ ልጅ ገና ከመጀመሯ ገና አንተን እኮ ነው የፈለገችው፣ ፍቅርን እኮ ነው የፈለገችው፣ ፍቅሯን ማጣጣም እኮ ነው የፈለገችው። አንተ ግን የማይሆን ተስፋ ሲያስካት የማይሆን ህልም አሳለምካትና ቶሎ እንድትነቃ አደረካት። ወይም ደግሞ ቶሎ በቃ የሆነ ያንን ነገር ከት እንድታደርገው አደረካት። ፍቅር የለም ብለን እንድናመን አደረከን። በእውነት ያስጠላል። አሁንም በቃ ታሰቃያት እየጠራ እንዲ ነው እንደዛ። እዚ ጋ ሆኜ እንግቢ እዚ ውጪ ምናት በላት። በቃ ነግርሃለች ውሳኔዋን ነግርሃለች። አንደኛ እዚ ጋ ሁነን መለወጥ እንችላለን፣ ሰርተን እዚህ መኖር እንችላለን። ሜዳ አይጠበቅብህም ምንም የከፋን ነገር የለም፣ ምንም ያጣነው ነገር የለም ማለች እና እሄዳለው ካልክ ደግሞ እኔን ይከፋኛል የኔ እናንተ ነገር ርቀት ካለው ገደቦች ይኖራሉ። በዛ ውስጥ ደግሞ ብዙ ችግሮች ይፈጠራሉ። ስለዚህ አብረን የመሆን ያለመሆናችን እድል በጣም ጠባብ ነው። ስለዚህ እንደምንለያይ እርግጠኛ ነኝ ብላ ነገረችው። በሶስተኛ ደረጃ እየለመነች ጠየቀችው። በቃ ከኔ እናንተ ተለይቼ መኖር አልፈልግም። አንተን አጠቼ መኖር አልፈልግም። ውጭ ሀገር ከሄድክ እንደማጣ እርግጠኛ ነኝ ብላለች። ከዛ ደግሞ በቃ የመጨረሻ ውሳኔዋን ነገረችው በቃ በጣም በቃ የንቀቱ ጥግ ደግሞ ያናደደኝ እንዲ ያለቀሰች፣ በቃ መሄድ ትችላለ፣ ስትለው እሺ አመሰግናለሁ እንደዛ ስላልሽኝ አላላትም። የእውነቱን ሰርሶ ማለት ነው ማለት አላዛር፣ ምንድን ነው የነካ ምንም በዚህ ልክ ምንድነው እንዲህ የተቀያየርከው? ለካ ሰውስ እያደረ እያደረ ሲሄድ የእውነት መጽሐፍ ነው ብትገልጡት፣ ሙሉ በሙሉ በሽፋኑ ልትለዩት አትችሉም። እኛ ሙሉ በሙሉ ነበር አንተን አምነን። አስብ፣ በቃ ከትንሱ ጋር ረዥም ህይወት ረዥም ፍቅር ትኖራላችሁ ብለን ያሰብነው፣ ግን ባጭሩ እንደዚህ አይነት ነገሮችን ስታመጣ በጣም ነው ያፈር ነው፣ እኔ ለራሴ በጣም ነው ያዘንኩትና የማይደረግ ነገር ነው እያደረግ ከምትገኘው ወደ ራስህ ተመለስ እና ቢያንስ በቃ አትጉዳት። መሄድ ከፈለክ ሂድ፣ በቃ ድጋሚ እየጠራ እንዲህ ነው እንደዛ ነው አትበላት። ንገራት፣ በቃ እውነታውን ንገራት። ወይም ደግሞ ጨርሳለች፣ በቃ ዘግታለች። ከሄድክ እንዲህ እንዲህ ይፈጠራል ብላለች፣ ከኖርክ ደግሞ እንዲህ እንዲህ መቀየር መለውጥ እንችላለን ብላለች። ስለዚህ ወይ እሷን ምረጥ ወይ ገንዘብን፣ የሰው ሀገርን፣ የማታውቀው ሀገር ናፍቆ እንግዲህ ልቴ ነው ያንን መምረጥና መወሰን ነው እንጂ ሌላ ሰው አምጥተ እኔ ከጎኗ ሆናለሁ እኔ እጠብቃታለሁ እኔ አብሬያት ቪዲዮ ሰራለሁ ምናምን ነገር። ኧረ በናተ ቪዲዮ አብራት የሚሰራ ሰው ጠፍቶ ነው? በደንብ ትሰራለች ትለወጣለች። የምትወደዳ እንደ በተረዩት የሆነች በጣም ትሁት ጨዋ ልጅ ናት። የምሬ ነው። አዲስ አበባ ምን ልትሆን ነው? እኔ ራሴ ማንን አቅ ነበር እዛ ስሄድ የምሬ ነው ምላችሁ ማንም ያ ያልተወለደባት ራሱ እየኖር አይደል እንዴ? እሷ ደግሞ ብዙ ሺህ ሕዝብ ነው የሚወዳት ለእሷ ምንም ማሽቀበጣ አይጠበቅብም። ወይም ደግሞ የሆነ ለእሷ ለመወደድ ወይም ደግሞ ጥሩ ሰውነኝ መልካም ሰው ነህ እንድትባል አትጣር። አላዛር የማይሆን ነገር አታድርግ። በቃ ዝምታ ራሱ ጥሩ ነው። በቃ ዝም በላት፣ ትኑርበት፣ ኑሯን ትኑር። ብዙ ጭንቀቶች አሉባት የራሷ ብዙ ህልሞች አሏት። እሷ እንኳን ዲቪዋን ማየት እንኳን ያልፈለገች ሰው በፍቅር ተሸፍና በቃ ፍቅር አሸንፏት ምናምን የተወች ልጅ አንተ ግን ገና ለገና ላልመጣ ውጤት በዚህ ልክሻ መጣትካት ብቻ ያሳዝናል። ለማንኛውም ግን ትንሱ እየተረጋጊ፣ ሁሉ ነገር የፈጣሪ ፈቃድ ነው። የሚሆነው እሱ በፈቀደው እሱ በመራሽ እሱ በወሰደሽ ነው የምትሄዱ። ከዚህ ጋር ምንም የምትጨምሪው የምትቀንሸው ነገር የለም። መናገር ያለብሽን ነገር እስከ ጥግ ድረስ ነግረሸዋል። መወሰን አለመወሰን የራሱ ፋንታ ነው የሚሆነው። መጨነቅ የለብሽም። ጥለሽ መሄድሽ ጥሩ ነው በቃ አነጋገሩም ደስ አይልም። በዛ ላይ ደግሞ ልጁን ይዞት ይምጣ እረ፣ ንቀት ማ ንቀት ነው ደስ አይልም። ና ሁላችንም ከትንሱ ጎን እንቁም፣ አለን እንልሽ፣ እንበላት አላዛርም ደግሞ ማስተዋሉን እንዲሰጥ ቆም ብሎ እንዲያስብ የዛሬውን ብቻ ሳይሆን የነገውን ህይወቱ ምን ይመጣል፣ የሰው ሀገር ጅስ ምን አይነት ኑሮ ያጋጥም፣ ምን አይነት ህይወት ይኖረኛል ብሎ ያለውን ነገር እንዲያስብ መናገር አለብን ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ይህ ነገር ትክክል ነው ብላችሁ ታስባላችሁ ወይስ አይደለም? በኮሜንት አሳውቁኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ወዳችኋለሁ በጣም